አንዳንድ ሰዎች በዙሪያቸው ባለው ነገር ላይ ምንም ቃል ሳይናገሩ ከተፈጥሮ በላይ የሆነ ቁጥጥር ያንዳቸው የሚመስሉበትን ሁኔታ አስተውለህ ታውቃለህ? አይጮኩም፣ አይለምኑም። በቀላሉ ራሳቸውን ያገላሉ እና በድንገት ሁሉም ነገር ይለወጣል። ጉልበቱ ይዛባል። ሰዎች መጠየቅ፣ መፈለግ፣ ስሜት መሰማት ይጀምራሉ። አሁን አንተም እንደዚያ ብታደርግ አስብ። ለሁሉም ነገር ወዲያው ምላሽ መስጠት ብታቆም፣ አውቶማቲክ ምላሽ ከመስጠት ይልቅ ዝምታን ብትመርጥ። ከመፈንዳት ይልቅ ወደ ኋላ ብትል ምን ይሆናን ብለህ ታስባለህ? ነጥቡ ያለው እዚያ ነው። በስሜት፣ በአካል በስነ ልቦና ሁልጊዜ መገኘትን ስታቆም በዙሪያህ ያለው ዓለም ወደ ቀውስ ይገባል። ምክንያቱም ሰዎች በምላሾችህ፣ በግፊቶችህ ሊተነበይ በሚችል ባህሪ አማካኝነት አንተን መቆጣጠር ለምደዋል። ነገር ግን ራስህን ለማግለል የመረጥክበት ከን ጨዋታው ይለወጣል እና አንተን እናውቀሃለን ብሎ ያስቡ የነበሩት ሰዎች ስለ አንተ ምንም እንደማይወኩ ይገነዘባሉ። ካርል ዩንግ በሌሎች ዘንድ የሚያናድደን ማንኛውም ነገር ራሳችንን በተሻለ ሁኔታ እንድንረዳ ሊመራን ይችላል ብለዋል። አሁን ስለዚህ አስብ። ተደራሽ መሆን ስታቆም በእርግጥ የሚጨነቀው ማን ነው? የሚበሳጨው ማን ነው? የሆነ ስሜት መልሰ እንድትሰጥ ለማስገደድ የሚሞክረው ማን ነው? ይህ ስለ ሌላኛው ሰው እንጂ ስለ አንተ ብዙም አይገልጹም። እናም ከሁሉም በላይ ሳታውቀው አሁንም ምን ያህል እየተበዘበዝክ እንዳለህ ይገልጻል። ለማስደሰት ሰላምን ለመጠበቅ ጥልቅ በሆነ ስሜት ውስጥ ከእርሷ ጋር ጨርሶ ያልነበሩ ሰዎችን ላለማጣት ራስህን መስጠትን ቀጥለሃል። እና በእያንዳንዱ የተገደደ አዎ፣ በእያንዳንዱ ፈጣን ምላሽ፣ በእያንዳንዱ ስሜታ ላይ ምላሽ ከጉልበትህ አንድ ክፍል ትሰጣለህ። እናም በቀኑ መጨረሻ ምን ቀረህ? ድካም፣ ብስጭት፣ ማስረዳት የማትችለው ባዶነት። ግን ለምን እንደሆነ ንግራህ ሊሆን፣ ምክንያቱም የአንተን የአንድ ደቂቃ ጸጥታ እንኳን ለማይገቡ ሰዎች በጣም ትገኛለህ። ይህ ቪዲዮ ለዓለም ጀርባህን ለመስጠት ሳይሆን ራስህን ለመምረጥ ነው። ዩንግ ኢንዲቪጁዋሌሽን ብሎ የጠራውን ሂደት ስለመማር ነው ሙሉ ትክክለኛ ፍጹም የመሆን ሂደት። እናም ይህ ሂደት የሚጀምረው ጸጥታ ከሺህ ክርክሮች በላይ ጠንካራ ሊሆን እንደሚችል ስትረዳ ነው። ወደኋላ መውጣት ደግሞ ከማምለት ሳይሆን ከውከት የመጣና የኃይል ተግባር መሆኑን ስትረዳ ነው። ስለዚህ አሁን አይኖቼን እያየ ወጠሊቀለው በሌሎች ሰዎች ስሜት ቁጥጥር ስር መሆንህን እስከ መቼ ትቀጥላለህ? አንድ ሰው ቁስልህን በነካ ቁጥር እንዳሹሌት እስከ መቼ ትመልሳለህ? ምናልባት እነዚያን ገመዶች ለመቅረጥ ወደ ኋላ ለመመለስ ምስጢር ለመሆን ጊዜው አሁን ሊሆን ይችላል። ምክንያቱም መገኘትህን ስታቆም ሁሉም ነገር ይለወጣል። ሁልጊዜ እንድትገኝ በፍጥነት እንድትመልስ፣ እንድታስደስት አይ ማለት ስትፈልግ እንኳን አው እንድትል ተምረሃል። ከልጅነትህ ጀምሮ ዋጋህ ለሌሎች ባለህ ተደራሽነት ላይ የተመሰረተ እንደሆነ እንድታምኑ ተደርግሃል። ነገር ግን ማንም በዚህ ግልጽነት ያልነገረህ እውነት ይኸውና፣ ይህ ከመተን ያለፈ ተደራሽነት በጎነት አይደለም፣ እስር ቤት ነው። እናም ሁልጊዜ በስሜታዊም ሆነ በሌላ መንገድ ተደራሽ መሆን እንዳለብህ ማሰብህን እስካቆምክ ድረስ ትበዘበዛለህ፣ ትሟጠጣለህ እና ጠቃሚ መሆንህን እንዳቆምክ ትረሳለህ። ለምን እንደሆነ ታውቃለህ? ምክንያቱም ሁልጊዜ መገኘትህ ሊተነበይ የምትችል እንድትመስል ያደርግሃል። እናም ሊተነበይ የሚችል ማንኛውም ነገር መሳሪያ ይሆናል። ሰዎች አንተን እንደ ስሜታዊ የአደጋ ጊዜ ቁልፍ መጠቀም ይጀምራሉ። ትኩረት፣ እፎይታ፣ ማረጋገጫ ሲፈልጉ ይጫኖታል። ከዚያም መልሶ መደርደሪያ ላይ ያስቀምጡሃል። ነገር ግን አንተ ይህን አትገነዘበም፣ ምክንያቱም ለሁሉም ሰው መገኘትህ አንድ ሰው ለአንተ እንዲገኝ ያደርጋል በሚል ቅዠት ውስጥ ተያይዘሃል። ግን እንደዛ አይሰራም። ካርል ዩንግ ስለ ፐርሶና የውጭ ማንነት ተናግሯል። ይህ ጭምብል ነው የምንቀበለው፣ የምንወደደው፣ የምንጣውቅበት። እናም ይህ ጭምብል ነው ከመጠን በላይ እንድትገኝ የሚያደርግህ። እየታፈንክ እየለህ ምንም ችግር የለም ትላለህ። በጣም ደክሞህ እንኳን መልእክቶችን ውዳው ተመልሳለህ ለዓለም ዕዳ ያለብህ ይመስል ራስህን ታስረዳለህ፣ ትጸድቃለህ፣ ትከላከላለህ። ነገር ግን እውነቱ የሌሎች መድረክ መሃል ላይ ራስህን ባደረግ ቁጥር ከራስህ ትጠፋለህ። ሁልጊዜ መገኘት ስውር የሆነ ራስን የመተው አይነት ነው። ይህ የአድናቆትን ፍለጋ፣ ውድቅ መሆንን ማስወገድ፣ ሌሎች ስለ አንተ ያላቸውን ምስል ለመቆጣጠር የመሞከር የተደበቀ መንገድ ነው። ነገር ግን ይህ ቁጥጥር ዋጋ አለው እናም ዋጋው ሰላምህ ነው። የሕይወት ጉልበትህ ማለቂያ የሌለው ይመስል እየተከፋፈለ ነው። በእውነቱ ግን ውስን በጣም ውስን ነው። ሁልጊዜ እንድትገኝ የሚፈልጉ ሰዎች በእውነቱ አንተን አይፈልጉም፣ የምታቀርበውን ይፈልጋሉ። ማረጋገጫ፣ ጓደኝነት፣ መዘናጋት፣ ስሜታዊ ምኮች። ሲፈልጉ ይጫኑታል፣ ከዚያም መልሶ መደርደሪያ ላይ ያስቀምጡሃል። ነገር ግን አንተ ይህን አትገነዘቡ፣ ምክንያቱም ለሁሉም ሰው መገኘትህ አንድ ሰው ለአንተ እንዲገኝ ያደርጋል በሚል ቅዠት ውስጥ ተያይዘሃል። ግን እንደዚህ አይሰራም። ካርል ዩንግ ስለ ፐርሶና የውች ማንነት ተናግሯል። ይህ ችምል የምንቀበለው የምንወደደው፣ የምንጣውቅበት ነው። እና ይህ ችምል ነው ከመተን በላይ እንድትገኝ የሚያደርገህ እየታፈንክ እያለህ ምንም ችግር የለም ትላለህ። በጣም ደክሞህ እንኳን መልእክቶችን ወዲያው ትመልሳለህ። ለዓለም ዕዳ ያለብህ ይመስል ራስን ታስረዳለህ፣ ተሰድቃለህ፣ ትከላከላለህ። ነገር ግን እውነቱ የሌሎች መድረክ መሃል ላይ ራስህን ባደረግ ቁጥር ከራስህ ትተፋለህ። ሁልጊዜ መገኘት ስውር የሆነ ራስን የመተው አይነት ነው። ይህ የአድናኩትን ፍለጋ ውድቅ መሆንን ማስወገድ፣ ሌሎች ስለ አንተ ያላቸውን ምስል ለመቆጣጠር የመሞክር የተደበቀ መንገድ ነው። ነገር ግን ይህ ቁጥጥር ዋጋ አለው፣ እናም ዋጋው ሰላምህ ነው። የህይወት ጉልበትህ ማለቂያ የሌለው ይመስል እየተከፋፈለ ነው። በእውነቱ ግን ውስን፣ በጣም ውስን ነው። ሁልጊዜ እንድትገኝ የሚፈልጉ ሰዎች በእውነቱ አንተን አይፈልጉም፣ የምታቀርበውን ይፈልጋሉ። ማረጋገጫ፣ ጓደኝነት፣ መዘናጋት፣ ስሜታዊ ምኮች። ነገር ግን ስትቀየር፣ ወሰን ስትወስን ምላሽ ለመስጠት እምቢ ስትል፣ እነዚያ ሰዎች ይበሳጫሉ፣ ይከሱሃል፣ እንግዳ ነህ ይላሉ። ምክንያቱም አንተ ስለተለወጥክ አይደለም ለእነርሱ ጠቃሚ መሆንህን ስላቆምክ ነው። እናም እጅግ ጭካኑ ነጥብ ይኸውና፣ የበለጠ ተደራሽ ቢሆንክ ቁጥር ሌሎች የሚሰጡህ ዋጋ ያነሳል። ምክንያቱም በጣም የበዛ ነገር ስሜታዊ ጨርቅ ይሆናል። ማግኘት የማይገባውን ማንም አያክብርም። ሁልጊዜ ያለውን ማንም ዋጋ አይሰጥም። ስለዚህ አሁን ቆም ብለህ አስብ፣ ጊዜህን በእውነት የሚገባው ማን ነው? ትኩረትህን፣ መገኘትህን፣ ማድመጥህን የሚገባው ማን ነው? ወይም ከዚህ የተሻለ አለመኖርህን የሚገባው ማን ነው? ግን ለዚህ መልስ ከመስጠታችን በፊት አንድ አስፈላጊ ነገር መረዳት አለብን። ለምን ብዙ ምላሽ እንሰጣለን? ለምን በከላሉ እንገዛለን? በዚህ አውቶማቲክ የመመለስ የማጽደቅ የማስደሰት ፍላጎት ጀርባ ያለው ምንድን ነው? መልሱ ያለው ካርል ዩንግ ሳይኪክ ኤነርጂ የእርስነ ልቦና ጉልበት ብሎ በጠራ ውስጥ ነው። እናም በሚቀጥለው ክፍል የምንነጋገረው ስለዚያ ነው። ምክንያቱም ጉልበትህ ያለህ ሁሉ ነው። እናም እሱን ለመጠበቅ ካልተማርክ፣ አንድ ሰው በአንተ ላይ ሊጠቀምበት ነው። ይህ ይዘት ለእርስዎ ትርጉም እየሰጠ ከሆነ፣ የደንበኝነት ምዝገባ ቁልፍን ተጭነው ለሰርጡ ይመዘገቡ። ስለ ድጋፉ አመሰግናለሁ። ካርል ዩንግ የሰውን ስነ ልቦና ያለመዘዝ ለሚያነቃቁ ነገሮች ምላሽ የሚሰጥ አውቶማቲክ ማሽን አድርጎ አይመለከትም ነበር። ለሱ አይምሮአችን እንደ ጉልበት ሥርዓት ነው። እናም እያንዳንዱ ሐሳብ፣ ስሜትና ድርጊት የዚያን ጉልበት ክፍል ይበላል። ጥያቄው ጉልበትህ ወዴት እንደሚሄድ እየመረትክ ነው ወይስ ዓለም ለአንተ እንዲወስን እየፈከትክ ነው? በግዴለሽነት በምትመለስበት በእያንዳንዱ ጊዜ የሥነ ልቡና ጉልበትህን እያባከንክ ነው። ትኩረት እንኳን የማይገባውን ትችት ስትከላከል፣ ትክክል መሆንን ለማረጋገት ብቻ ለሆነ ቀዝቃዛ ነገር ምላሽ ስትሰጥ ዋጋ በሌላቸው ውይይቶች ውስጥ ስትሳተፍ ዋጋ የማይሰጡህን ለማስደሰት ስትሞክር ውስጣዊ ጥንካሬን የማያበላልህ ነገር ላይ እያዋልከው ነው። እናም ዩንግ ግልጽ ነበር፣ የምትቋቋመው ነገር ጠንቶ ይኖራል። በበለጠ በምላሽ በሰጣህ ቁጥር በበለጠ ትገደባለህ። በስሜት የደከመው የሚኖሩ ሰዎች ደካማው አይደሉም የተሳሳተ አቅጣጫ የተሰጣቸው ናቸው። እናም ደክሞት የሚኖር ሰው ምን እንደሚደርስበት ታውቃለህ ተጋላጭ ይሆናል። እና ተጋላጭ ስትሆን ቀላል ምርኮ ትሆናለህ። ተንኮለኛ፣ አጋጣሚ ፈላጊና በስሜት የተቸገሩ ሰዎች ይህንን ሊሰሙት ይችላሉ። ጉልበትህን መጠበጥ እንደማትችል፣ ለሁሉም ለገር ምላሽ እንደምትሰጥ፣ ሁልጊዜ ዓለምን ለመፍታት እንደምትሞክር ያስተውላሉ። እናም ይተክሙብሃል። ዩንግ ጤናማ ስነልቦና ጉልበትን በስርዓት ውስጥ ማስቀመጥ የሚያውቅ ነው ብሏል። ይህ ማለት ያለ ጥፋተኝነት አይ ማለት መቻል፣ ያለ ፈሪነት ዝም ማለት መቻል፣ ከመስራት በፊት መመልከት መቻል ማለት ነው። ምክንያቱም እውነተኛው ኃይል በምላሽ መስጠት ውስጥ አይደለም፣ መቼና እንዴት እርምጃ መውሰድ እንዳለብህ በመምራጥ ላይ ነው። እናም ይህ ሊሆን የሚችለው የራስህን ግፊቶት ለማወቅ በሚያስችል መንገድ ራስህን በደንብ ስትረዳ ብቻ ነው። ባልተፈታ ውይይት ምክንያት እንክልፍ ያጣህ ስንት ጊዜ ነው? ምን ማለት እንደነበረብህ በማሰብ ወይም አንድ ሰው ለምን በአንተ ላይ መጥፎ እንደሠራ ለመረዳት በመሞከር ስንት ሰዓት አሳልፈሃል? ይህ ያለምላሽ የሚሟጠት ጉልበት ነው። ከረዥም ጊዜ በፊት መሞት የነበረባቸውን መናፍስት እያሳደግክ ነው። እናም ምላሽ ለመስጠት በምታራበት ብቻ የሚኖሩ ተለዋየቶችን እየመገብክ ነው። የሥነ ልቦና ጉልበት እንደ ኃይል መስክ ነው። በጥሩ ሁኔታ ሲጠበቅ መገኘት ይፈጥራል። ወደ ክፍል ትገባና ቃል ሳትናገር ክብር ታዛለህ። ነገር ግን በደንብ ካልተያዘ አይታይም። ምላሽ የሳች ይሆናል። ደካማ ትሆናለህ። እናም ዓለም ለማይዳደሽ ቁጥር ያለችው ኹዛ ያለም። ስለዚህ የራስህን ቀስቃሾች ማስተዋል ጀምር። በአውቶማቲክ ምላሽ እንድትሰጥ የሚያደርግህ ምንድን ነው? ማዕከልህን እንድታሳጣት የሚያደርግህ ምንድን ነው? እነዚህ ጉልበትህ የሚያመልቱባቸው ትክክለኛ ነጥቦች ናቸው። እናም መስራት ያለብህ እዚያ ነው። ቀዝቃዛ ወይም ግድ የለሽነት እንድትሆን ሳይሆን መራጭ ለመሆን በራስህ ላላዊ ለመሆን። እናም ከዩንግ ታላቅ መገለጦች አንዱ ይህ ነው፣ ጉልበትህን ስትጠብቅ ሌሎች በአንተ ላይ የሚጥሏቸውን ግምቶችን ትሰብራለህ። እናም ይህ በጣም ያናድዳል። ምክንያቱም አሁን ወደ ጨለማ ክልል እንገባለን፣ ወደ ዝምታ ብዝልጣን። በሚቀጥለው ክፍል አጋጣሚ ፈላጊዎች እንዴት ጉልበትን እንደሚመገቡና አለመገኘት የእነዚህን ጭፋታዎችን በሙሉ እንዴት እንደሚያጠፋ እናያለን። ሳታቁ ሁሌ እንደሚያሞጡን ዐይንን ለመመልከት ተዘጋጅ። አንተ ቁጥጥር ውስጥ እንዳለህ ታስባለህ። ምላሾችህ ንቁ ምርጫዎች እንደሆኑ ታምናለህ። ነገር ግን እውነቱ ጨለማ ነው። አብዛኛዎቹ ስሜታዊ ምላሾችህ በፕሮግራም የተያዙ ናቸው። እናም ይህን የሚረዱ ሰዎች በቀላሉ ይበዘብዙሃል። አጋጣሚ ፈላጊ ሰዎች ድምፃቸውን ከፍ ማድረግ፣ ማስፈራራት ወይም ሁኔታዎችን ማስገደድ አያስፈልጋችሁም። አንተ ክፍት አድርገህ የተውካቸውን ቁልፎች ይነኩታል እናም ሁል ጊዜ ምላሽ ትሰጣለህ። ካርል ዩንክ ይህንም ፕሮጀክሽን ግምት ብሎ ጠርቶታል። ሰዎች በራሳቸው ውስጥ ማየት የማይችሉትን በሌሎች ላይ የሚያወርዱበት የሥነ ልቦና ዘዴ። ነገር ግን ጥቂት ሰዎች የሚያስተውሉት የዚህ ክስተት ሌላ ገጽታ አለ። ሌሎች በአንተ ላይ ግምት በሚጥሉበት ጊዜ አንተም የእነዚህ ምስሎች መከበያ ትሆናለህ። እናም በስሜት የበለጠ ተደራሽ በሆንክ ቁጥር ለእነዚህ ግምቶች ባዶ ሸራ ትሆናለህ። ቀውስ ውስጥ ሲሆኑ ብቻ የሚገናኘህን ያንን ጓደኛ፣ ሁልጊዜ ቀኑን እንድታድን የሚፈልገውን ያንን አጋር፣ የሚያመሰግንህ ግን ጠቃሚ እስከሆንክ ድረስ ብቻ የሆነውን ያንን ሰው ታውቃለህ። ይህ ሁሉ በአጋጣሚ አይደለም። ከአንተ ጋር እየተገናኙ አይደለም፣ ከአንተ ሐሳብ ጋር ለመጫወት በምትስማማው ሚና እየተገናኙ ነው። እናም ለምን ትስማማለህ? ምክንያቱም ተስፋ ለመቁረጥ ትፈራለህ፣ ላለመወደድ ትፈራለህ፣ ለመተው ትፈራለህ። በጣም ውጤታማ የሆነው ብዝበዛ በጩኸት አይከሰትም፣ በጸዘት ዝምታ ውስጥ ይከሰታል። ለሌላው ዕዳ እንዳለበት ስሜት ሲሰማ ተደራሽ መሆን፣ መርዳት፣ መረዳት እንዳለበት ስታምን ውስጡን ሲያጠፋህም እንኳ እናም ማዕከላዊ ልውነቱ ቢሆንና ብዝበዛው አንተን መቆጣጠር አያስፈልገው በተመሳሳይ መንገድ ምላሽ መስጠትህን እንድትቀጥል ብቻ ነው የሚፈልገው። ነገር ግን ምላሽ መስጠትህን ስታቆም፣ ጨዋታው ይሰበራል። አይ ማለት ስትጀምር፣ በጸጥታ ስትመልስ፣ ራስን ከማስረዳት ይልቅ ወደ ኋላ ስትል፣ ግምቶች መፈራረስ ይጀምራሉ። በአንተ ላይ የጫኑት ጭምብል ይወድቃል። እናም ይህ ሰዎችን ያናውጣል። ምክንያቱም አንተ ማን እንደሆንክ ስለማያውቁ ነው። እናም ከዚህ የከፋው አሁን ራሳቸውን እንዲመለከቱ ይገደዳሉ። እናም ለዚያ ሁሉም ሰው ዝግጁ አይደለም። አለመገኘትህ ስጋት ነው። ምክንያቱም ሌሎች የራሳቸውን ባዶነት እንዲጋፈጡ ያስገድዳቸዋል። የምትሰጥረው ጸጥታ መስማት የማይፈልጉትን የውስጥ ጫጫታ ይገልጣል። እናም ጥቃቱ፣ ትችቱ፣ ስሜታዊ ድራማው ይመጣል። ምክንያቱም አንተ ስለተሳሳትክ አይደለም ለእነርሱ ምቹ መስታወት መሆንህን ስላቆምክ ነው። ዩንግ የብርሃን ምስሎችን በመገመት አንበራም፣ ነገር ግን ጨለማውን በንቃት ስንገነዘብ ነው ብሏል። ወደኋላ ስትል፣ እውደቱን መመገብ ስታቆም የሌሎች ጥላ መውጣት ይጀምራል። እናም ይህ አንተን እንደ ማምለጫ ሲጠቀሙባቸው ለኖሩት ሰዎች የማይታገስ ነው። ግን አንተስ ራስን ለመጠበቅ ሲባል አለመግባባትን፣ ውድቅ መሆንን ወይም ጥቃት መፈጸምን ምቾት ለመቋቋም ዝግጁ ነህ? ከጥፋቱ በኋላ የሚመጣውን ጸጥታ ለመቋቋም ዝግጁ ነህ? ምክንያቱም በትክክል በዚያ ጸጥታ ውስጥ አዲስ ዓይነት ኃይል ይወልዳል። እናም አሁን የምንነጋገረው ስለዚያ ነው። በሚቀጥለው ክፍል ጸጥታ የሰው ልጅ ስነ ልቦና እጅግ አስከፊ መሣሪያ ሊሆን የሚችለው ለምን እንደሆነና በአንተና በዓለም መካከል ያለውን ተለዋወጥነት ሙሉ ለሙሉ እንዴት እንደሚቀይረው ትረዳለህ። ዘመናዊው ዓለም ጫጫታ ነው። ሁሉም ሰው እንዲሰማ በፍጥነት ምላሽ እንዲሰጥ፣ ዋጋ የሌላቸውን ክርክሮች እንዲያሸንፍ እና የራሱን ሰላም ቢያስከፍለውም እንኳ የእሱን ነጥብ ለማረጋገጥ ይፈልጋል። ነገር ግን ጥቂት ሰዎች የሚያውቁትና እንዲያውም ጥቂት ሰዎች የተካኑት ኃይል አለ፣ የጸጥታ ኃይል የግብረ መልስና የፍርሃት ጸጥታ ሳይሆን ንቁ ስትራቴጂያዊ ጨካኝ ብርሃናማ ጸጥታ የሌለበት ሳይሆን የተስፋፋ መገኘት የሆነው የጸጥታ አይነት። ዩንግ ጸጥታን እንደ ባዶነት ሳይሆን ለውስጣዊ ለውጥ ለም መሬት አድርጎ ተመልክቷል። ብላድ መስጠት ስታቆም መመልከት ትጀምራለ እና በመመልከት ከዚህ በፊት ያልታዩ ቅጦችን ታያለ ስሜታዊ ድግግሞሾች፣ ብዝበዛ ጨዋታዎች፣ ራስን የማበላሸት ዑደቶች። ጸጥታ ግልጽነትን ያስችላል እና ግልጽነት ደግሞ አንተን ለመቆጣጠር ለሚኖሩ አደገኛ ነው። ምላሽ ስትሰጥ፣ ራስን ስታስረዳ፣ በቀላሉ ስትተፋ፣ አንዳንድ ሰዎች እንዴት እንደሚደነገጡ አስተውለህ ታውቃለህ። የናፈቀህ ስለሆነ አይደለም፤ ጸጥታ የተራኪነት ቁጥጥራቸውን ስለሚወስድ ነው። በምትናገርበት ጊዜ አሁንም በጨዋታ ውስጥ ነ፣ ነገር ግን ስትታፋ ዝም ስትል ደንቦችን ትለውጣለህ። እናም በምላሽህ የሚበለጥ ዝግ ማንኛውንም ሰው ሚዛን ያዛባል። እውነተኛ ጸጥታ የድምፅ አለመኖር አይደለም፣ በራስ ጉልበት ላይ መምራት ነው። በሌላ ሰው ስሜት የመጎተት እምቢተኝነት ነው። የእርሷን ድካም በማይገባቸው ውጊያዎች ውስጥ ላለመሳተፍ ንቁ ምርቻ ነው። ዩንግ ኢንዲቪዥዋላይዜሽን ግለሰባዊነት በእውነት ማን መሆንህ የመሆን ሂደት ከኅብረተሰቡ መራቅን፣ ከችምሉ መለየትን፣ ለተወሰነ ጊዜ ብቻውን መሄድን እንደሚጠይቅ ተናግሯል። እናም ለመገኘት ስትወስን በትክክል የምታደርገው ይህንኑ ነው። ከዓለም እየሸሸህ አይደለም፣ ወደ ራስህ እየተመለስክ ነው። በዚህ ነጥብ ላይ ነው ምላሽ ሰጪ መሆነህን አቁመህ ፈጣሪ የምትሆነው ነው። በአጋጣሚዎች መልክ መወሰንህን አቁመህ እውነታን ከውስጥ መቅረጽ ትጀምራለህ። ባለመኖርህ ምቾት የማይሰማቸው ሰዎች እነርሱ የሚፈልጉት አንተን ሳይሆን የተጫወትከውን ሚና መሆኑን ያሳያሉ፣ እና አሁን ሚናውን ማሟላት ስላቆምክ ከአንተ ጋር ምን ማድረግ እንዳለባቸው አያውቁም። እናም ይህ ነፃ የሚያወጣለው፣ ሰዎችን ታጣለህ፣ ነገር ግን ራስህን ታገኛለህ። ከቦታዎች ትርቃለህ፣ ነገር ግን ከዋና ማንነትህ ጋር ትገናኛለህ። አለመግባባት ይደርስብሃል፣ ነገር ግን በመጨረሻ መከበር ትጀምራለህ። ምክንያቱም ለሁሉም ነገር መገኘት ስታቆም ዋጋ ያለህ ብርቅዬ፣ የማይረሳ ትሆናለህ። እና አትታለል። ይህ ዳግም መወለድ አዲስ ጅማሬ ለስሜታዊ ፍርፋሪ፣ ለአእምሮ ጨዋታዎች፣ ለፍቅር የተመሰሉ ባዶነት የማትገኝበት የሕይወት ጅማሬ ነው። አሁን ከሰላምህ፣ ከእውነትህ፣ ከሙሉነትህ ጋር የሚስማማውን ብቻ ትቀበላለህ። እናም እስከዚህ ድረስ ከደረስክ ምክንያቱ የአንተ ክፍል ለዚህ አዲስ መንገድ ዝግጁ ስለሆነ ነው። አንድ የአንተ ክፍል መወደድ ምንም እንደማይችል ለዛ ራስህን መተው ካለበት ተረድተዋል። እናም እውነተኛ ራስን መውደድ የሚጀምረው ራስህን ስትመርጥ ነው፣ ለተወሰነ ጊዜ ብቻውን የመሆን ዋጋ ቢያስከፍልህ እንኳ ብለ። አሁን በአስተያየቶች ውስጥ ንገሪኝ፣ ለውስጣዊ ነፃነትህ ሲባል አለመግባባትን፣ ውድከትን፣ ወይንም እንዲያውም ጥላቻን ለመቃወም ዝግጁ ነ አንተ መሆንህን ዋጋ ለመክፈል ፈቃደኛ ነ ይህ መልእክት ከነካህ ትርጉም ከሰተህ፣ በአስተያየቶች ውስጥ ሰላሜን እመርጣለሁ ብለ ጻፍ። ለዚህ ለውጥ ስንት ሰዎች ዝግጁ እንደሆኑ እናይ። እና አትርሳ፣ የሚቀጥለውን ቪዲዮ ማየት እንቀጥል። አስፈላጊ ነው አንተ ከምታስበው ብዙ በላይ እዛ እንገናኝ።